ሰላም እንዴት ናችሁ? በእምነት ሙሉጌታ እባላለሁ። ይሄ የቲክቶክ አካውንት ነው። በዚህ አካውንት ላይ አንዳንድ ሀሳቦችን እንለዋወጣለን። አመሰግናለሁ። ሰላም ጠና ይስጥልኝ፣ እንዴት ናችሁ? እስራኤል ጥላሁን እባላለሁ አዲስ የቲክቶክ አካውንት ከፍቼ ነው የመጣሁት። ከዚህ በኋላ ከኔ ጋር መገናኘት እንችላለን በዚህ የቲክቶክ አካውንት። ከዚህ በፊት በስም የተከፈቱ ብዙ የቲክቶክ እና የዩቲዩብ አካውንቶች አሉ፣ የኔ አይደሉም። በተለይ ዩቲዩብ ላይ ብዙ ሰብስክራይበር ያለው ፌክ አካውንት አለ፣ የኔ አለመሆኑን ማሳወቅ እወዳለሁ። ከዚህ በኋላ ግን የሚኖረኝ ነገሮች በሙሉ በዚህ የቲክቶክ አካውንት እና አዲስ የዩቲዩብ ፔጅ ልታገኙ ትችላላችሁ። ኢንስታግራም ላይ ከ58 ሺህ በላይ ፎሎወር ያለው የራሴ አካውንት አለ፣ እዛ ላይ ባዮ ላይ አስቀምጫለሁ። እንጠላችኋለሁ እዚህኛ ወይም ልዩ ከታች ያደርግላችኋለሁ። ቀብታችሁን እንድትከታተሉ እንጠይቃችኋለሁ። በጣም አመሰግናለሁ። ይኸውልህ ኢትዮጵያ ውስጥ ኢትዮጵያ ውስጥ የተዋህዶ ልጆች የተዋህዶ በር ላይ የተዋህዶ በር ላይ ነው ማውራ ስንት ለማኛል ስንት የኔ ቤት ያለ ምንም የማይበላ ምንም የማይጠጣ ምንም ነገር የሌለው የተዋህዶ ልጅ አለ አሜሪካ ተጠግቦ ምግብ የሚደፋበት ላይ የ8 ሚሊዮን ዳለር መሬት ልግዛ ነው የሚሉ 8 ሚሊዮን ዳለርን ፈጣሪ በሚያውቀው ማለት ነው። ፈጣሪ በሚያውቀው 8 ሚሊዮን ዳለር በኢትዮጵያ ስትመነዝረው ኢትዮጵያን የሚወዱ እውነት የተዋህዶ ልጆችን የሚወዱ ከሆነ እነዚህ ሰዎች የኢትዮጵያ ተዋህዶን መገንባት ይችሉ ነበረ። እዛ ላይ ቢዝነስ ሰርተው ለእነዚህ ምስኪኖች ስራ ያደርጉ ነበረ። ለጠገቡባት አሜሪካን ሀገር ግን እነሱ መምጣት ስለፈለጉ ብቻ የስምንት ሚሊዮን ዳላር መሬት ብቻ እንግዛ ይለዋል። እውቀት የሌላቸው በእውቀት ያልታነጹ ተዋህዶን ምንም የሚያጠቅሟት ኢትዮጵያ ውስጥ ባልሆነ መሬት ላይ ራሱ ምንም በሌላን ላይ ስንት ሰው የሚያመልክ እያለ እነሱን መስራት ስንት ቤተክርስቲያን ኢትዮጵያ ውስጥ መስራት በስምንት ሚሊዮን ዳላር እየቻሉ ስንት ነገር ማድረግ እየቻሉ እነዚህ ሰዎች ስምንት ሚሊዮን ዶላር አንድ ሳንዲያጎ ያው ማንም የማይሄድበት ሞስት ኤክስፔንሲቭ ፕሌስ ጋር ገዳማ አለ ኑና ገንቡ ይሏቸዋል። ይህን አደል የፈለገው ጭንቅላት የላችሁም፣ ለዚህ ነው የምታሳዝኑ። እስቲ ስንት ገጠር ላይ ያሉ ቤተክርስቲያናቶች አሉ ስንት ቤተ ክርስቲያን በየኢትዮጵያ ላይ ስንትና ስንት በመቶ የሚቆጠሩ ቤተ ክርስቲያኖች አሉ፣ ምንም የሌላቸው። ለእነሱ ምንም ማታለው፣ አሜሪካ ሀብታም ነች። ለሀብታም ማሽቃበጥማ አንደኛ ናችሁ። ለሀብታም አሜሪካ ላለው ልታሽቃበጥለት የስምንት ሚሊዮን ዳለር ለውጣና ልስራ ትላላችሁ። ህሊና የሚባል የሌላችሁ፣ ለእግዚአብሔር ነው የምትሰሩት እናንተ ለፈጣሪያችሁ ነው እውነት ለአሜሪካ ላለው ህዝብ አዝናችሁ ነው? እስ ቢዝነስ ገንዘብ ስለሆነ ነው የምትፈልጉት። ገንዘብ እንጂ ጽድቅ አደለም። የጽድቅ ስራ አደለም የምትሰሩት። ሆዳ ሙላ። እውነቱን አደለ? የፈለግከው አፍረጥርጬ ነግራለሁ። ማናባ አንፈራለሁ። ዝንባ መስማት አትፈልጉም። ኢትዮጵያ ላይ ስንትና ስንት ቤተ ክርስቲያን ኳታር ላይ የተጀመረ ስንት ጊዜ አለ ቤተ ክርስቲያን ለመስራት ብለው በገንዘብ አቅም ያጡ ኳታር ላይ ሰምተዋል። ስለሱ አውሩህም ነፍሴ ዶላሩ ያለው አሜሪካ ነው ዶላሩ ያለው አሜሪካ አሜሪካ ለምን ሰውን በንትን አርጋችሁ አትበርብሩት በገንዘብ አርጋችሁ አትበርብሩት? በገንዘብ አርጋችሁ አታሉ ኢትዮጵያ ላይ ስንት ቤተ ክርስቲያናት ስንት ነገር የሚያስፈልጋቸው የሉም ጣራቸው እየፈሰሰ የሚያመልኩ የኢትዮጵያ ቀሳውስት የሉም ቄሶች የሉም ለእነሱ መሸፈኛ አንድ ቀን መታችሁ ታውቃላችሁ የምትዘገነኑ ሰዎች ግን ስምንት ሚሊዮን ዳላር አሜሪካ ላይ መሬት ለመግዛት ስምንት ሚሊዮን ዳላር ትጠይቃለህ። ይሄ ነው የጽድቅ ስራ። አስመሳይ ሁላ አስመሳይ ናችሁ። የተቃጠሉት ኢትዮጵያ ላይ የተቃጠሉት የተዋህዶ ቤተክርስቲያንን አያሰሩም እነዚህ ሰዎች። ስምንት ሚሊዮን ዳላር ኢትዮጵያ ውስጥ የተቃጠሉትን ቤተክርስቲያኖች አይሰራም እስቲ ንገሩኝ ወገን እውነት ስለ ሀቅ ምታወሩ ከሆነ ኢትዮጵያ ላይ የተዋህዶ ቤተ ክርስቲያኖች አልተቃጠሉ? ስ ስምንት ሚሊዮን ዳላር አያሰራም፣ አያሰራም ወይ ያሰራል? አይፈልጉም። የሚፈለገው ለሌላ ቁጭ መጀመሪያ ምን አለች መሰለች አይ አንተ ናሀሪ ከዛ በኋላ ሪ የሆነ ቦታ ደቆች ብዬ ያለው እኛ ነ በጣም ቁጭ አለ። ከዛ ማለት አክስቴናት ማለት ነው አክስቴናት አለች። ኦኬ አስገባችሁ ምንም ችግር የለብኝ። ታንተ አይደለም ኡሚ ብትለኝ ችግር የለብኝ። ከዛ ማለት እያወራት ሰውየው ፍጥጥ፣ እኔ ላይ ፍጥጥ። ከዛ ምንድና ስራሽ ምናም ሲል እንዲያች ዩቱበር ናት አለች። ዩቱበር ናት ፖለቲክስ አክቲቭ ምናም ስትለው ሰውየው እኔን በጥያቄ አላታደፈኝ ግን በጣም ተናድር። እንደዚህ ሲል ሰው አልወድም፣ እዚህ ሀገር ማለት ነው። ከዛ ስለ ጀርመን ፖለቲካ ማውራት እሷን እረሳናት እና ማውራት ጀመረ። እኔ ደሞ ረስቸዋለሁ፣ የፖለቲካ ነገር ታወሩ በጣም

ቆይ ወደዛችን ያይሁደግሞ የቀትር ሼል ይሜዳልን አን ይጠዛጠዙታል። ባክ አንድ በይ፣ ሁለተኛ ሙርቴኬን አሳያለው። ሁለት በይ፣ ቁምሳጥንሽን አሳያይ። ሶስት እየሰማሽ ነው። ከዛ በኋላ ደግሞ እያንዳንዱ ልብሳችንና የምንጠቀመው አክሰሶር እንደዚህ ሁሉ አውጥተን እናሳያለን። ከዛም በኋላ መሳደብ ትችላለች ቲክቶክ። እንግዲህ ጂጂግያ ጡት የለሽም ምናምን እያለች ነው በተፈጥሮ የምትቀልድባት፣ እና እቺ ደግሞ መኪና የላሳሽ ጫማ የላሳሽ የምጠቀሙን ሊፕስቲክ አየሽ ምናምን ትላታለች። ጂጂግያ ክፉ እኮ ናት። አንቺ ጡት የለሽም ትላታለች። የሆነ ሰዓት ላይ ፊትሽ ሁለት ስንዝር ነው፣ እንደ ሰው አይደለም ትላለች። በጣም የምትናደደው መላጣነሽ ሲሏት ነው። በጣም ግንባራም ናት አይሱዚ ነው ምትመስለውናጂጂግያ በጣም ተናዳለች። እስቲ ጫማሽን አሻየኝ። ባንክ ኦንላይን ባንክ አለ ስልክ አለ ስልካችን ላይ ባንካችን ደግሞ ስንት ብር እንዳለው አክቱኤል ኮንቶት ስሽዳል ጅጅግያ በተፈጥሮ ትቀልዳለች። እቺ ደግሞ በቃ በቁሳቁስ ነገር ነው ምዘ አይ ጅጅ አዘገረች አድናቤት አስለቀሰቻት በቃ እንየዬ በቃ አይዞሽ አታልቅሽ ይሏታል። ሴተኛ አዳሪዎች እኮ ክፉ ናቸው። ጂጂ ግን ይመችሽ። እኔ ጂጂ አድናቂ ነኝ። ፈሪ ሚልኝ ጂጂ

ይልቅን ገፈር ሰሃቅ ቀንስ መጀመሪያ ሲጀመር ማለት ነው። ፎሎ አጣህ መሰለኝ፣ ደግሞ ፎሎ ሰብስበ የምትበላበት አጣህ መሰለኝ። እሺ እያጠብኩ ነው ማሰጣሽ። ሁለተኛ ዳግ ማፌን ከፍታለሁ ብትል ማለት ከፍታፍ የርጎ ዝንብ እዚ ያለመርክበት አድርሱ ሸርሸር አርጉናሁን ማለት ግን ምን አገባ በሰው ህይወት። ስለ ራስ ህይወት መጀመሪያ አውቅ። እሺ ስለ ራስ ህይወት ሌባ እኔ ምንድን ነው የምሰራው ብለህ አንተ የቤተክርስቲያን ሰው ሆነ ማለት እንዲህ አይነት አይወራብም። አንተ እኔ በፊት በጣም ጥሩ ሰው ላይክ ምናምን ይሰጥ ነበር። ዝርክርክ ነህ። እሺ፣ እየተዝረከረክ ለስሙ የቤተክርስቲያን ነው። የሰው የለ እዚህ እየተዝረከረክ። መጀመሪያ ፊትህን አንተ አይተኸዋል? ምን እንደምትመስል ፊትህን አስሞርድ መጀመሪያ። እኔን ለመናገር ማለት ፊትህን አስሞርድ እናውጣ። እሺ፣ ንገሩ በይ፣ ምን ይመስላል? የጎተራ ምርት እንዲሆን ብዬ ነው ማለት ነው። ዛሬ ስለ ንጃት የሰማሁት ነገር አለ ከእስር ቤት ማለት ነው አዲስ የተፈጠረ ነገር አለ። እንግዲህ እች ልጅ እች እህታችን ስትያዝ ስትያዝ የተያዘችው ከሆነ ሰው ቤት ነው። ከሆነ ሰው ቤት አድራ ሶሪ፣ ከቤቱ ሳይሆን የሆነ ሰው ቤት ላይ አድራ ያ ሰውዬ ወስዶ ስራ ቦታው አስገባት። አምጣ በሚባልበት ሰዓት ነው ቀጥታ መርቶ እዚህ ነው የምትሰራው ብሎ የተናገረው ማለት ነው። እንግዲህ በዛ እዛ ቤት ባደረችበት ሰዓት ምን ስትሰራ ነበር? ምን ስታደርግ ነበረ? አላህ ሱብሃነሁ ወተዓላ ነው የሚያውቀው። ግን ሶሻል ሚዲያ ላይ ወጥተን እንደዚህ አዋቂዎች ወይም መናገር ችለናል ወይም መሳደብ ችለናል ወይም ውበት አለን ወጣት ነን ብሎ ፉን ፉን ማለቱ ለማን ነው የሚጎዳው? ለራሱ ለባለቤቱ ነው ማለት ነው። እና ነጃት እስከ ዛሬ ድረስ ክስ አልተመሰረተባትም ወደ ሀገር ትሄዳለች ብሎ የሚጠበቅበት ጊዜ በጣም አስቸጋሪ ሆኗል። ለእሷም ኤምባሲው የሚያሰራላት የከሰሳት ሰው ወይም እዛ እስር ቤት ያስገባት ሰው ክስ ሲመሰረትባት ነው። ጉዳዋ ታይቶ ፍርድ ተሰጥቷት ወደ ሀገር የምትገባ ከሆነ ወደ ሀገር እንድትገባ፣ ቅጣትም ከሆነ ቅጣቷን እንድትቀበል የሚያደርጋት። በነገራችን ላይ ቅጣት ብዙ አይነት ነው። ዝም ብላችሁ ወደ ሌላ ነገር አትወሰዱት ማለት ነው እና አሁን ግን እየተሰማ ያለው ስለ ነጃት ስለ አንድ ነጃት ብቻ ሳይሆን ነጃት ወደ ብዙ የሆነች እንደሆነ እና ነጃት ልጅ ወለደች እየተባለ ነው። በእስር ቤቱ ወልዳለች እየተባለ ነው። አስባችሁታል? ያገር ሰው በሌለበት ለራሳችሁ የተሟላ ነገር በሌለበት የዘጠኝ ወርን እርግዝና እንዴት አድርጋ ተከታተለችው? እንዴት ቼክአፕ አደረገችው? የዚህ ነገር ነገር ታውቆታላችሁ። እንደገና ደግሞ እንዴት ትሳማጠችው? የት ሆስፒታል ሂዳ ወለደችው? አላህን የሚያውቀው ግን፣ ዛሬ ነጃት ወልዳለች የሚባልን ወሬ ሰምተናል ማለት ነው። እንግዲህ አላህ ይገውምኪ ብሰላም፣ አላህ በሰላም ያቆምሽ ልጅሽን እቀፊ ነው ምንለው፣ ሌላ ምን እንላለን? ግን ይሄ ችግር ይሄንን ሙሲባ አያችሁት። ተከታትሎ ተከታትሎ አንድ ጥፋት ስናጠፋ እብቴላው ይበዛና ፈተናው ይበዛና በተለያየ ነገር ይመጣል ማለት ነው። አሁን ለዚች ለልጅ ማን ነው እጎኗ ቁሞ እኛ አለንልሽ የሚላት? ማን ነው? እስኪ ጥሩልኝ። ከአንድ ተከታታይዋቿ እስቴዳ ጋር አደረገች ሲሉ ከነበሩትም ይሁን ከቤተሰብ ራሱ ከቅርብ ቤተሰቦቿ ወንድሟ እንኳ እዚህ ሀገር ራሱ አለ እስኪ ለህቴ ብሎ የሚል ነገር አለ ወይ? እች ልጅ በአሁኑ ሰዓት በምን ሁኔታ ነው የምትኖረው? በምን ሁኔታ ላይ ነው የምትገኘው? ለአንድ ነፍሷ ችግር የለም፣ ገብቷችኋል። ግን አሁን ሁለት ሆነች፣ ልጅ ብዙ ነገር ያስፈልገዋልና፣ ይሄ ሁሉ ነገር አላከትቦባትም አዞባትም ቢሆንም አንዳንድ ጊዜ ደግሞ እኛ ሙሲባ እንዴት እንደሚመጣበትና እናቅምና አላህ ከተለያዩ ሙሲባዎች ይጠብቃል ማለት ነው። እሺ አባት መቼም ልጁን ያስወለደው አለ፣ ይጥቀምም አይጥቀምም፣ እንወቀውም እያወቅነውም እየተጠራጠርንም እንትና ይሆናል እንትና ይሆናል እያልን ያ ሰውዬ በአሁን ሰዓት ለሷ ያስባል፣ ለልጁ ያስባል፣ ይረዳታል ወይም እንድትወጣ ያደርጋል። ወደ ኦርቶዶክስ ነህ አደለ? በደንብ በቃ፣ እጅህን መጽሐፍ ቅዱስ ላይ አድርገህ ከዚህ በኋላ ላልደርስብሽ፣ እኔ ላይ ያለውን በስልኬ ላይ ያለውን እንዳለ ላጠፋልሽ፣ አጠፋልሽ፣ ላልደርስብሽ፣ ከዚህ በኋላ የአንቺን ፋይል ካወጣሁ ፈጣሪ ፍረድብኝ ብለህ ማልላትን አጠፋላት፣ አለቅ፣ በቃ ከዚህ በኋላ ከአጠገቧ ላልደርስ፣ ካጠገቤ እንዳትደርስ፣ በእጄ ላይ ያለውን ፋይሏን ላጠፋላት፣ በእጇ ላይ ያለውን ፋይል እንድታጠፋልኝ በጌታ ስም ቃል ገባለሁ። አጥፋላት! አሁን እያየነ። ዲሊታል ጨረስኩኝ። ያው ቀጥ። አንቺ ዲሊት አድር፣ ቀጥ፣ ነይ ነይ። አንቺ ቀጥ፣ አብሪ። ኑኑ ውጪ፣ ከሚዩት ኑኑ አብሪ ይታያችኋል። አሪፍ አሜራሽ ካሜራውን አብረ አዙሩ። መጽሐፍ ቅዱስ ምንድን ነው? ሆሊ ባይብል መጽሐፍ ቅዱስ ነው። የአማርኛው የለኝም። አጠፋለሁ። በጌታ ስም ላትደርሺበት። ከዚህ በኋላ በማን ቤት ስሙን ላታስነሺ። በቃ ዝም በይ! ዝም በል! ቤቢ ቆይ ስናገር። ማን አታስነሳም እንዴ? ተማምላ። እኛም አለን። ከዚህ በኋላ ከጎኑ ነን። አለቅ። በቃ ማይ ሃላ እኔ ስሙን ላላነሳ አልኩኝ። ላላ ነሳልኩኝ እኮ ስሙን ላላነሳ። በጌታ ስም ላትደርሺበት። ላልደርስበት። ያ ሁለተኛ ላልደርስበት። ስሙን በጌታ ስም ቃል እገባለሁ። እናመሰግናለን ሁሉ አንቺም ነገር ልጆች አሉኝ። መሀል ላይ የመጽሐፍ መሀል ልጆች ያንን ነገር ልጆቼ እናያት ነው። እኔ ትግሌ እንጂ ሶሻል ሚዲያ ላይ መጥቼ እንትን ስለምፈልግ አንቺ ሁለታችሁ እሱ ጋር ያለ ነገር ስላለ ያጥፋው እያያዎቹ ልሻሉ ማለት ነው። ላይ ምንም ላይ ከጻፈልሽ ማለት ነው ፎርዋርድ አድርጊልኝ። በሷ ጉዳይ ላይ ከጻፈልሽ የሆነ ነገር ካለልሽም ፎርዋርድ አድርጊልኝ። በቃ አንድ ነገር ልበላችሁ። እዚህ ጋር እኔ ጉዳይ አንድ ጊዜ እንድትቆየኝ አንድ ጊዜ እህቴ፣ በእሷ ጉዳይ ምንም ላደርስበት ከደረሰባት ቴክስቱንም ሆነ ያላትን ነገር ይዤ መጥቼ አብነት ትሰጣችኋለሁ። ስድስት መቶ ሰው አለ እንደ ሰው ልጅ ነው ያስታረቅናቸው። ሰላም ወርዷል። አሁን አንመለስም። ሃፒ እኔ ጋር ቅሬታ ካለህ ይቅርታ። ጉዳዩ ስለተፈተ ስለተፈታ ይመቻችሁ። እንለያይ አንቺ አይፒም ጆከርን ይቅርታ ጠይቅ፣ ስለተናገርከው ጨርስ፣ ይቅርታ በለው ጆከር። እኔ ጋር ምንም ይቅርታ ጆከር እኔ ጋር ምንም የምትል የለም፣ ስላልተግባባን ስላላወቅኩትኝ ምንም ስላላወቅኩትኝ ነው። ቁጥረን አስቀምጥልኝ ሲለኝ አንግባባም፣ ለዛ ነው። ምን እንደሆነም ስላላወቅሁት ቁጥረን አስቀምጥልኝ ሲለኝ የጫማ የጫማኝ ነው አልኩትኝ። በቃ ያ ነው ያን አዳ፣ ለዛ ነው ታብለዋል። ጆከርም ይቅርታ ብለዋል። ሁለት ሶስታችሁም እግዚአብሔር ያክብራችሁ። ትቋጭተናል። ልጅቷን አስወጣት አሁን ነው አሁን። አንቺ ኑኑ ወደ ጉዳይ ሽሜ ትችያለሽ፣ ወደ ስራሽ ወደ ስራሽ። ቻው፣ ይመቻቸው። አንተም ቤትህን ዝጋ፣ እናውጣ፣ ሌላ አጀንዳ እንዳይቀጥል። በሌላ ዜና ከውጭ የሚገቡ የግል መገልገያ እቃዎች መመሪያ መቀየሩ ተሰማ። የግል መገልገያ እቃዎች ወደ ሀገር የሚገቡበትን ሁኔታ የሚወስነው በስራ ላይ የነበረው መመሪያ ለህገወጥ ንግድ በር የከፈተና አገልግሎትም አሰጣጡ ላይ ተጽዕኖ የፈጠረ በመሆኑ በመመሪያ ቁጥር ዘጠኝ መቶ ሀያ ሶስት ህዝባር አስራ አራት ተተክቷል ሲል የጉምሩክ ኮሚሽን አሳውቋል። ቀድሞ በነበረው መመሪያ ከቀረጥና ታክስ ነጻ ሆነው በመንገደኞች እንዲገቡ የተፈቀዱ አንድ መቶ ሁለት አይነት እቃዎች ወደ አስራ ስድስት አይነት ወይም ሰማኒያ አራት በመቶ ዝቅ እንዲሉ ተደርጓል ተብሏል። ተመላሽ ኢትዮጵያውያን ቢያንስ ለአስራ ሁለት ወራት ሲገለገሉባቸው የነበሩ የግል መገልገያ እቃዎችን ከቀረጥና ታክስ ነጻ ማስገባት ይችላሉ የተባለ ሲሆን የግል መገልገያ እቃ በስጦታ የተበረከተለት ሰውም የግብር ከፋይ መለያ ቁጥር የሌለው ከሆነ ከቀረጥና ታክስ በተጨማሪም 30 ፐርሰንት የገቢ ግብር መክፈል ግዴታ ሆኖ ተብሏል። በአንድ አመት ውስጥ ከሁለት ጊዜ በላይ ስጦታ መቀበል እንደማይቻል የገለጸው ይሄው የጉምሩክ መግለጫ ከዛሬ ጀምሮ መንገደኞችም ለግል መገልገያ ከቀረጥና ታክስ ነጻ ሆነው የሚያስገቧቸው እቃዎችንም በዝርዝር አስቀምጧል። ከእነዚያ ውስጥም ሲጋራ መለኪያው በግራም የሚፈቀደው መጠን ሁለት መቶ ሲጋራ መለኪያው በቁጥር ሲሆን ደግሞ የሚፈቀደው መጠን ሀያ ብትን ትንባሆ በቁጥር የሚፈቀደው መጠን ሁለት መቶ ሀምሳ የአልኮል መጠን በሊትር የሚፈቀደው መጠን ሁለት ለስላሳ ሽቶ መለኪያው በሚሊ ሊትር ሲሆን የሚፈቀደው መጠን አምስት መቶ መሆኑን ገልጿል። ሽቶ በሚሊ ሊትር የሚፈቀደው አምስት መቶ ሞባይል መለኪያም በቁጥር ሲሆን የሚፈቀደው መጠን ሁለት። ከቀረጥ ነጻ አንድ ላፕቶፕ ማስገባት የሚቻል ሲሆን የፎቶግራፍ ካሜራ ደግሞ አንድ ማስገባት እንደሚቻል ተገልጿል። ዊልቸር በቁጥር የሚፈቀደው መጠን አንድ። የእጅ ሰዓት መለኪያው በቁጥር የሚፈቀደው መጠን አንድ። የፂም ወይም የጸጉር መላጫ መለኪያው በቁጥር የሚፈቀድ ሲሆን አንድ። የጸጉር ማድረቂያ መለኪያ በቁጥር የሚፈቀደው መጠን አንድ። የጸጉር መተኮሻ አንድ። መንገደኛው የሚጠቀምባቸው መድኃኒቶችና የሕክምና በቁጥር መገልገያዎችም መለኪያ በቁጥር የሚፈቀደው መጠንም ለአንድ ሰው በሚያስፈልግ መጠን ብቻ ወደ ሀገር ውስጥ ይገባሉ ብሏል።